ሰላም ጤና ፍቅር በያላችሁበት ይድረሳችሁ። ውድ የብላክ ላይን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያሰብናቸውን መረጃዎች ይዘን መጥተናል። መረጃው ለብዙዎች እንዲዳረስ ቪዲዮን ላይክ በማድረግ ማየት እንድትጀምሩ እያሳሰብን እስከ ፍጻሜው አብራችሁን ቆዩ። የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ወታደራዊ መምሪያ ከድሮን ጥቃት ራስን የመከላከል አስገዳጅ ፕሮቶኮልና ቅድመ ጥንቃቄን በተመለከተ አስቸኳይ መግለጫ ሰጠ። የጠላት እግረኛ ኃይል ወይም ምንም አይነት ግዳጅ መውጣት ያልቻለው የአብይ አገዛዝ የጭካኔ በትሩን ከፍተኛ በሆነ ድሮን ጥቃት ጀምሯል። የድሮን አሰሳና ጥቃት ተጠናክሮ ከመቀጠሉ ጋር በተያያዘ በርካታ ንጹሐን ሰራዊታችን ለኢላማ ተጋላጭ እንዳይሆኑ እንደዚህ ቀደሙ ጥንቃቄዎች ቀድመው ሊወሰዱ ስለሚገባ በአስገዳጅ ሁኔታ ይተግበሩ ሲል የእዙ ወታደራዊ መምሪያ ማሳሰቡን ብላክ ላየን ሚዲያ ተመልክቷል። የፋኖ ሰራዊታችን በብዛት ሆኖ ክፍት መኪኖች ላይ ማለትም እንደ ሲኖትራክ፣ ኦራል፣ አይሲዙ ወዘተ ተጭኖ መንቀሳቀስ የለበትም። አስገዳጅ በሆነ የቡድን እንቅስቃሴ ወቅት የተቆራረጠና ዝግዛግ አይነት ቅርጽ ያለው የጉዞ መስመር ማድረግ፣ የድሮኑን ኢላማ ማነፍነፍና መፈለግ እንዲሁም የመመልከት አቅጣጫ ያስተዋል። የድሮን ድምፅ ከተሰማ ወይም ምልክት ከታየ ራስን ጥላ ወዳለው በርከት ያለ ዛፍ ወይም ዋሻ መጠለል አለብንም። ከተጠለለ ካሜራው በደንብ ለመመልከትና ኢላማ ለመለየት ይቸገራል ለመጠለል የገባንበት ዛፍ ወይም ጫካ ካለ ውስጥ ለውስጥ ርቀት መጓዝ አለብንም የወገንና የተማረኩ ተሽከርካሪዎችን ቅጠል ሀረግ ወይም ጨርቅ መሸፈን በቅኝት ወቅት ኢላማ እንዳይሆኑ ያደርጋል የቤትና የመኪና የሚያንጸባርቁ መስታወቶችን ጭቃ በመቀባት ጨረር የሚያርፍባቸውን ነገሮች ሁሉ ማደብዘዝ ይገባል ነው ያለው እዙ እዙ በተጨማሪም ስለ ሞባይል አጠቃቀም አቅጣጫ የሰጠ ሲሆን ሞባይል ስልክ የሚጠቀሙ የተፈቀደላቸው የፋኖ አባላትና አመራሮች ሎኬሽን ዝግ የማድረግ ግዴታ አለባቸው። የያዙት ስልክ ስማርት ከሆነ በድሮን እንቅስቃሴ ወቅት በመጀመሪያ ሴቲንግ ውስጥ በመግባትና የበረራ ምልክቱን በመጫን ኤርፕሌን ሞድ ካደረጉ በኋላ የድሮን እንቅስቃሴ ዝም እስኪል ድረስ የስልኩን ባትሪ በማጥፋት ስልኩ ራቅ ብሎ መቀመጥ አለበትም። የትኛውም የፋኖ አባል ስልኩ ላይ ቴሌግራምና ቴሌብር የተባሉ የመተግበሪያ አፕሊኬሽኖች መኖር የለባቸውም ብለዋል። አንድ የፋኖ ሰራዊት አህድ በትዕዛዝ ከሆነ ቦታ ሲንቀሳቀስ እስከሚደርስበት ቦታ ቦታ ድረስ የሞባይል ስልክ ዝግ አድርጎ መንቀሳቀስ ግዴታ አለበትም። በጉዞ ወቅት ለሚኖር የመረጃ ትስስር አጭር ሞገድ ራዲዮኖችን መጠቀም ያስፈልጋል። የጉዞ የእንቅስቃሴና የስብሰባ ቦታ ተለዋዋጭና እጅግ ሚስጥራዊ መሆን አለባቸው። ስብሰባ ሊያደርጉበት የፈለጉት ቦታ አስቀድሞ የታወቀ ከሆነ እቅድ እንዲቀየር እናሳስባለን። የስብሰባና ስልጠና ቦታዎችን በግልጽ ሜዳ ላይ አለማድረግ ግድ ሲሆን ከጠዋቱ አምስት ሰዓት እስከ ዘጠኝ ሰዓት የጠላት ኃይል ከሳተላይት ላይ ምስል ለመውሰድ ምቹ የሚሆንበት ጊዜ ስለሆነ የኃይል ስብስብና ክምችቶችን ሙሉ ለሙሉ በእነዚህ ሰዓት ውስጥ አስወግዱ። የእዙ ወታደራዊ መምሪያ አክሎም ድሮን የፀሐይ ጨረር አቅጣጫ ባለበት መነጽሩ በትክክል መመልከት ስለማይችል የፋኖ ሰራዊት ቦታ ለመያዝ ሲንቀሳቀስ የፀሐይ ጨረር መስመር ከፊት ለፊት ማድረግ ይገባል። የቅኝት ድሮን በአካባቢው ከታየ ፈጥኖ ቦታ መቀየር፣ መሳሪያ ይዞ በቡድን አለመንቀሳቀስ፣ ቤት ውስጥ ለምግብ ወይም በአዳራሽ ውስጥ ለስብሰባ አለመገኘትን በአስገዳጅ ተግብሩ ብሏል። ብዛት ያለው የፋኖ ኃይል እንቅስቃሴ ማድረግ ከተፈለገ ከቀን ይልቅ በሌሊት ማንቀሳቀስ ተግባራዊ መደረግ አለበት። በሌሊት የጉዞ ወቅትም ሆነ የካምፕ ቆይታ ጠላት የሳተላይት ምስል እንዳይወስድ የመስመር ሰልፍ ባትሪዎችን ወይንም ብዛት ያለው የካምፕ መብራት አለመጠቀም። የጠላት አብዛኞቹ ድሮኖች በሌሊት የማይሰሩ ሲሆን እጅግ በጣም ጥቂቶቹ በሌሊት የሚሰሩት ደግሞ የመሳሪያና ሰራዊት ክምችት አለ ተብሎ የተጨበጠ መረጃና አቅጣጫ ካገኙ ብቻ የተጠና ኢላማ ይጠቀሙታል። በመሆኑም የወገን ኃይል በክምችት ውስጥ ሆኖ የትኛውም ካምፕ ውስጥ እንዳያድር ከዚህ ማስጠንቀቂያ ጀምሮ ሁሉም ሰራዊት በምሽግ ውስጥ ሌሊቱንም ከሆነ ቀን ራሱን በቻለ የተጠናከረ የድሮን ዋርድያ ጥበቃ እንዲያሳልፍ እናሳስባለን። ከጥንቃቄ ጉድለት የሚያጋጥሙ ጉዳቶችን እንቀንስ ብሏል ሻለቃ ዝናቡ ልንገረው ደለለ የአፋ ባህ ማዕከላዊ ኮማንድ አባልና የምዕራብ አማራ ቀጠና ቴዎድሮስ እዝ ምክትል ሰብሳቢና ጦር አዛዥም የፋሽስቱ ብልጽግና አገዛዝ ሰራዊት እየፈረሰ ፋኖን እየተቀላቀለ ነው። ከዘመቻ አባናደው መጠናቀቅ በኋላ ከተለያዩ የክልሉ አካባቢዎችና እዞች ወደ ቤተ አማራ እየገባው የአብይ አህመድ ዙፋን ጠባቂ ሰራዊት እየፈረሰና እየኮበለለ ምኒልክ እዝን በስፋት እየተቀላቀለ ነው። የኦሮሞ ብልጽግና ልዩ ኃይል ኦሮሚያ ላይ በአማራ ተወላጆች ላይ ሲፈጽመው የነበረውንና ዛሬም እየፈጸመው ያለውን ግፍ በተመሳሳይ የመከላከያ መለዮ ለብሶ ወደ አማራ ክልል በመግባት የሚፈጽመውን ግፍ እያየን እኩል የሀገር መከላከያ ሰራዊት ተብለን ልንጠራ አንችልም ያሉ አባላቶች ባለፉት አስር ቀናት ብቻ አራት ስናይፐር 28 ክላሽ 7 ሺህ የክላሽ ተተኳሽ እና 600 የስናይፐር ተተኳሽ እንዲሁም 60 የእጅ ቦምብ በመያዝ ከ32 በላይ ሰራዊት ምስራቅ አማራ ኮር አንድ አሳምነው ክፍለ ጦርን መቀላቀላቸውን ምንሊክ እዝ ለብላክ ላይን ሚዲያ በላከው መረጃ አሳውቋል ፋኖን ከተቀላቀሉት የ104ኛ ኮር የሰራዊቱ አባላት መካከል አራት ሻምበል መሪእና ና 3 የመቶ መሪ አመራሮች ይገኙበታል ነው የተባለው በቀጣይም የፋሽስቱን ብልጽግና አገዛዝ ሰራዊት የማፍረስና የማስኮብለሉ ስራ ተጠናክሮ ይቀጥላል ሲል አፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ ገልጿል። በተመሳሳይ ከጥይት የተረፈ ወታደር በተለያዩ ቀጠናዎች እጅ እየሰጠና ፋኖን እየተቀላቀለ ይገኛል። በደንበጫ ወረዳ በኢንጂነር ክበር ተመስገን ብርጌድ ስር በምትተዳደረው የጨርቃ ከተማም አንድ ወጣት የአብይን ፍልል ወታደር ጭንቅላቱን በመከስከስ ጥቁር ክላሽ ነጥቆ የኢንጂነሩን ብርጌድ ተቀላቅሏል። ሌላው መለሳ አይተነው የሚባል በዛሬ ዕለት የጓደኛውን መሳሪያ ጭምር ይዞ ቴዎድሮስ እዝ ሶማ ብርጌድን ተቀላቅሏል። ጠላት እየሟሟ ፋኖ ደግሞ በዛው ልክ እየጠነከረ ይገኛል። ይህ በእንዲህ እንዳለ በዘመቻ አደም አሊ ወይም አባናደው ዘመቻ የተማረኩ የሚሊሻና የፖሊስ አባላት በፍቃዳቸው ፋኖን እንደሚቀላቀሉ ተናግረዋል። አፋባ ምስራቅ አማራ ቀጠና ሚኒልክ እዝ ከመስከረም 14 ቀን 2018 ዓ ም እስከ መስከረም 30 ቀን 2018 ዓ ም በፈጀው ዘመቻ አደም አሊ ወይም አባናደው አመርቂ ድል ማስመዝገቡ የሚታወቅ ሲሆን በዚህም ዘመቻ ላይ የአገዛዙ የብልጽግና ሰራዊት ብዙ አካላዊና ቁሳዊ ኪሳራ እንደደረሰበት ይታወቃል። በዚህም ዘመቻ ላይ ከ679 ምርኮኞች መካከል 100ዎቹ የፖሊስና የሚሊሻ አባላት ሲሆኑ እነዚህ ምርኮኞችም እስካሁን በማወቅም ባለማወቅም የአማራን ሕዝብ በድለናል ከአሁን ሰዓት ጀምሮ ሕዝባችንን በበደልነው ልክ ከፋኖ ወንድሞቻችን ጋር ተቀላቅለን እንክሰዋለን ሲሉ ተናግረዋል። ምርኮኞቹ አክለውም የፋሽዝም ስርዓት ምላሱ ብቻ እንደቀረ ገልጸው አሁንም በዚህ አገዛዝ ስር ያላቸው ፋሽስቱ የብልጽግና አገዛዝ ጥምር ጦር የሚላቸው የሰራዊት አባላት ስርዓትና አመራሮች አሁንም ሳይረፍድባቸው ያላችሁበት ስርዓት አገር አፍራሽ መሆኑን አውቃቸው ወደ እውነተኛ ትግል ወደ ሆነው የአማራ ፋኖ እንድትቀላቀሉ ሲሉ ጥሪ አቅርበው እኛ ተማርከን ህይወታችን ስለተረፈ እድለኞች ነን ብለዋል። በዚህም ላይ የአፋ ባህል ምስራቅ አማራ ቀጠና ሚኒሊክ እዝ ጽፈት ቤት ኃላፊ አርበኛ ደስታው መለስን ጨምሮ ሌሎች የድርጅቱ ከፍተኛ አመራሮችና የዚሁ እዝ ክንፍ የሆነው ግዙፉ ላስታ ሳምነው ኮር ከፍተኛ አመራሮች ተገኝተው ምርኮኞችን በሚፈልጉት ቀጠና ባሉት ኮሮችና ክፍለ ጦሮች ሄደው እንዲታገሉ የድልድል ስራ ሰርተዋል ተጠናክሯል ብለዋል አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ ሳምነው ኮር ሚዲያና ኮሚኒኬሽን ክፍል ኃላፊ ጋዜጠኛ ፋኖ ደረበ መኮንንም ህዝባዊ ውይይቶችም ተጠናክረው እንደቀጠሉ ሲሆን የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ስምንተኛ በላይ ዘለቀ ክፍለ ጦር አባኮስትር ብርጌድ በሚያስተዳድራቸው ቀጠናዎች ህዝባዊ ውይይቶች እየተካሄዱ ይገኛሉ በዛሬው ዕለት ጥቅምት 15 ቀን 2018 ዓ.ም የብርጌድ የብርጌድና የሻለቃ አመራሮች እንዲሁም የቀበሌ ህዝባዊ አስተዳደርና የፍትህ አካላት በተገኙበት በዲማ ከተማ ለማህበ ረሰቡ የአብይ አህመድ አገዛዙ በአማራ ህዝብ ላይ እየፈጸመ ስላለው ግፍና በደል ማስረዳት ይቻል እንዲሁም የፖለቲካ ትምህርትም ተሰጥቷል። ጡት ቆራጩ የብልጽግና ቡድን በጎንደር ቋራ ቴዎድሮስ ከተማ በፈጸመው የድሮን ጥቃት ቅዳሜ ገበያ ለመገብየት የተሰባሰቡ ገበያተኞች መገደላቸው ተሰምቷል። ዛሬ ጥቅምት 15 ቀን 2018 ዓ ም ረፋድ አራት ሰዓት አካባቢ በቋራ ቴዎድሮስ ከተማ የቅዳሜ ገበያ ለመገብየት በተሰባሰቡ ገበያተኞች ላይ በተፈጸመ የድሮን ጥቃት በርካታ ንጹሐኖች ሲገደሉ፣ በርካቶች መቁሰላቸው ታውቋል። በተመሳሳይ ይሄው ጸረ አማራ ኃይል ከቀናት በፊት በላይ ጋይንት ወረዳ ዛጎሽ ቀበሌ ላይ በፈጸመው የድሮን ጥቃት አንዲት እና ናት ከነ ልጇ ተገድላለች። ይህ ጡት ቆራጭና ጸረ አማራ የብልጽግና ኃይል ዛሬም በቋራ ቴዎድሮስ ከተማ የቅዳሜ ገበያን ለመገብየት በተሰባሰቡ ንጹሐኖች ላይ ዘግናኝ ጭፍጨፋ ፈጽሟል። ሰሞኑን በተለያዩ ቀጠናዎች ተከታታይ የድሮን አሰሳዎች እየተደረጉ ሲሆን በትምህርት ቤቶችና በተሰባሰቡ ባልታጠቁ ሰዎች ላይ ጥቃት እየተፈጸመ ብዙዎች ለሞትና ለአካል ጉዳት እየተዳረጉ ተቋማትም እየወደሙ ይገኛሉ። ሲያሳልፍ በጸጥታ ችግርና ውስን ተደራሽነት ምክንያት በአማራ ክልል የሰብአዊ እርዳታ ስራዎች እየተስተጓጎሉ ነው ሲል የዓለም ምግብ ፕሮግራም ገለጸ። የዓለም ምግብ ፕሮግራም በአማራ ክልል የሰብአዊ እርዳታ ስራዎች በቀጠለው የጸጥታ ችግርና የተደራሽነት ውስንነት ምክንያት ከፍተኛ የሆነ የሎጂስቲክ ፈተናዎች እየገጠሙት መሆኑን አስታወቀ። ድርጅቱ አማራ ክልልን በተመለከተ ባወጣው የስራ ሁኔታ ግምገማ ሪፖርት በተለይም በመተማና በምስራቅ አማራ አካባቢዎች ያለው የጸጥታ ችግር የእርዳታ አቅርቦቶችን ትራንስፖርት በእጅጉ እያዘገየ መሆኑ መሆኑን ጠቁመዋል። በሪፖርቱ በተለያየ አካባቢዎች የንግድ ትራንስፖርት አገልግሎት እጥረት መኖሩን በመጥቀስ ለተቸገሩ ማህበረሰቦች እርዳታ በወቅቱ እንዳይደርስ እንቅፋት እየፈጠረ መሆኑን አስረድተዋል። ለዓለም ምግብ ፕሮግራም ምንም እንኳን እነዚህ ገደቦች ቢኖርም የሎጂስቲክ ክላስተር በግጭት ባለበት ክልል ውስጥ የሰብአዊ አጋሮች ስራቸውን መቀጠል እንዲችሉ ትራንስፖርትን፣ ማከማቻንና ቅንጅትን ጨምሮ የጋራ አገልግሎቶችን ማቅረብ መቀጠሉን ገልጿል። አሜሪካ ትልቁን የጦር መርከቧን ወደ ካሪቢያን አስጠጋች። አሜሪካ ትልቁን የጦር መርከቧን ከሜዲትራንያን ወደ ካሪቢያን ባህር አስጠግታለች። የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ አሜሪካ ጦርነት እየጫረች ነው ብለዋል። የአሜሪካ መከላከያ ጸሐፊ ፒት ሄጌስት እስከ ዘጠና ተዋጊ ጄቶችን የሚይዘው ግዙፍ የጦር መርከብ ወይም ዩኤስኤስ ግራልድ አር ፎርድ ወደ ካሪቢያን እንዲጠጋ አዘዋል። ማዱሮ አዲስ ውስጣዊ ጦርነት እየጫሩ ነው፣ ዳግመኛ እጃችንን ጦርነት ውስጥ አናስገባም ቢሉም አዲስ ጦርነት እየቀሰቀሱ ነው ብለዋል። አሜሪካ በካሪቢያን አካባቢ ያለው ወታደራዊ ይዞታዋን እያሰፋች ነው። በአካባቢው ከጦር መርከቦች በተጨማሪ የኒውክሊየር ሰርጓዥ መርከብና ኤፍ35 የጦር ጀት አከማችታለች። አሜሪካ የጦር መሳሪያዎቹ ያስፈለጓት የአደንዛዥ እጽ ዝውውርን ለመግታት እንደሆነ ትገልጻለች። የአደንዛዥ እጽ አዘዋዋሪዎች ናቸው ባለቻቸው አስር ጀልባዎች ላይ ጥቃት ፈጽማለች። ያለፈው አርብ በደረሰው ጥቃት ስድስት አደንዛዥ እጽ አዘዋዋሪ አሸባሪዎች ተገድለዋል ሲሉ ፔቴጌስ ተናግረዋል። አሜሪካ ጥቃቱን የፈጸመችው በካሪቢያን ባህር ላይ ሲሆን በጀልባው የተሳፈሩ ትሬንድ አረጋዋ የተባሉ የወንጀለኞች ቡድን አባላት መሆናቸውን ሄጌስት ገልጸዋል። ተንታኞች አሜሪካ የፈጸመችው ጥቃት አስፈላጊነት ላይ ጥያቄ አንስተዋል። በአካባቢውም አሜሪካ ውግዘት ደርሶባታል። የዶናልድ ትራምፕ አስተዳደር የአደንዛዥ እጽ ዝውውርን እየተዋጋው ነው ቢልም አላማው ማዱሮን ከስልጣን ማውረድ ነው ሲሉ የአሜሪካ ምክር ቤት አባላትና ተንታኞች ተችተዋል። ማዱሮ የአደንዛዥ እጽ አዘዋዋሪ ቡድን መሪ ናቸው ሲሉ ትራምፕ ቢከሱም ማዱሮ አስተባብለዋል። በቻተም ሃውስ ቲንክ ታንክ የላቲን አሜሪካ ተንታኝ ዶክተር ክሪስቶፈር ሳባቲኒ አሜሪካ ታስፈራራለች እንጂ ወረራ አትፈጽምም ብዬ ተስፋ አደርጋለሁ፣ ግባቸው አዲስ አስተዳደር ማምጣት ነው ብለዋል። አሜሪካ የጦር መሪዎችን ወደ ቀጠናው አስጠግቶ ፍርሃት በመፍጠር የማድሮ ደጋፊዎችን አቋም ማስቀየር እንደምትሻ ዶክተር ክሪስቶፈር ያምናሉ። አሜሪካ ወደ ካሪቢያን ያስጠጋቸው የጦር መርከብ የአደንዛዥ እዝውውርና ወንጀለኛ ቡድኖች እንቅስቃሴን ለመቆጣጠር እንደሚውል ገልጻለች። ትራምፕ በተደጋጋሚ ተደጋጋሚ ቬንዙዌላ ላይ ጥቃት ሊሰነዝር እንደሚችል አስጠንቅቀዋል። የባህር አካባቢው በቁጥጥራችን ስር ነው እግረኛ ጦርንም አማራጭ ልናደርግ እንችላለን ብለዋል ትራምፕ። በቬንዙዌላ ያሉ አደንዛዥ እጽ ማምረቻዎች ላይ ጥቃት ሊሰነዝሩ እንደሚችሉ ሲኤንኤን ዘግበዋል። አሜሪካ ግዙፉን የጦር መርከቧን ለመጨረሻ ጊዜ ያሰማራቸው እንደ አውሮፓውያን አቆጣጠር በ2023 ነው። የጦር መርከቡ ወደ ካሪቢያን ባህር መጠጋቱን በአሜሪካና በቬንዙዌላ መካከል ያለውን ውጥረት አባብሷል። ዴሞክራቶችና ሪፐብሊካኖች ካ በጀልባዎች ላይ እያደረሰች ያለው ጥቃት ሕጋዊነት ላይ ጥያቄ እያነሱ ነው። የኬንቴሪ ሴናተር የሆኑት ሪፐብሊካኑ ራንድ ፖል አሜሪካ ጥቃት ከመፈጸሟ አስቀድሞ የሕዝብ እንደራሴዎችን ይሁንታ ማግኘት እንዳለባት ተናግረዋል። ትራምፕ ግን የምክር ቤቱ ፍቃድ የሚያስፈልጋቸው እግረኛ ጦር ካሰማሩ እንደሆነ ገልጸዋል። የአሜሪካ የውጭ ጉዳይ መስሪያ ቤት ጸሐፊ ማርኮ ሩቢዮ አደንዛዥ እጽ የያዘ ጀልባ በእሳት ሲጋይ ማየት ካልፈለጋችሁ ጀልባውን ወደ አሜሪካ አትላኩ ብለዋል። አሜሪካ እስካሁን ባደረሰችው ጥቃት የተገ ሰዎች 43 ደርሰዋል። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለዕለቱ የነበረን የዜና መረጃ ይህን ይመስል ነበር። ለወቅታዊና ፈጣን መረጃ የብላክ ላይን ሚዲያ ቴሌግራም ገጽ ዲስክሪፕሽን ላይ ስለሚገኝ ተቀላቀሉን። ሰናይ ጊዜ